ሰላም ሰላም ወደ ቻናላችን ተከታታዮች፣ እንኳን ወደ ቻናላችን በሰላም መጣችሁ። ባለፈው በሰራውላችሁ ቪዲዮ ከሀ ጀምሮ እስከ ሰ ድረስ ያሉ ፊደሎችን በተለያየት መንገድ ስናጠና ነበር፣ ቃላትን መስረተን ነበር። ዛሬ ደግሞ እንደምታዩት ከሸ ጀምሮ እስከ ሃ ድረስ ባሉ ፊደሎች በተለያየት መንገድ እናጠናለን። የመጀመሪያ ፊደሎችን ቀጥታ ወደ ጎን እናጠናቸዋለን። ከዛ ወደ ኋላ ተመልሰን እናጠናቸዋለን። ከዛ ደግሞ ፊደሎችን ወደ ታች እናጠናቸዋለን። እንደገና ተመልሰን ወደ ላይ እናጠናቸዋለን። ከዛ ጎን ላይ ደረደርኩላችሁን እነዚህን ቃላቶች፣ የመሰረትናቸውን ቃላቶች ከኔጋ እየነበብን እንሄዳለን ማለት ነው። የዛሬው ትምህርታችን ይህንን ይመስላል ባጭሩ ማለት ነው። ሁላችሁም ደብተርና እስክሪብቶ ይዛችሁ ጻፋችሁ ተከታተሉኝ ማለት ነው። የምጽፉትን ነገር ደግሞ ቴሌግራም ቻናላችን ላይ መላክ ትችላላችሁ ወይም ደግሞ ስልክ ቁጥር በማስቀምጥላችሁ ቁጥር መላክ ትችላላችሁ ማለት ነው። በኦንላይን መማር የምትፈልጉ ካላችሁ ደግሞ ስልክ ቁጥር ስለማስቀምጥላችሁ፣ ኢትዮጵያ ውስጥም ኢትዮጵያ ውጭ ያላችሁ በኦንላይን በዋትሳፕ በቴሌግራም በኢሞ በተለያዩ ፕላትፎርሞች ላይ እየደውላችሁ መነጋገር ትችላላችሁ፣ መመዝገብ ትችላላችሁ ማለት ነው። በኦንላይን ሁሌ ከሰኞ እስከ አርብ ትማራላችሁ ትምህርት ማለት ነው። ስለዚህ የደቦላችሁ በእነዚህ ቁጥሮች መመዝገብ ትችላላችሁ ማለት ነው። ወደ ዛሬው ትምህርት እንሂድ። ሸ ሹ ሺ ሻ ሼ ሽ ሾ አሁን ደግሞ ወደ ኋላ እንመልሳለን። ሾ ሽ ሼ ሻ ሺ

ቪ ቭ ቨ በጣም አሪፍ። ብዙ ሰዎች እንግዲህ በማስተምራቸው ሰዓት ይሄ ቨ በ እና ሸ በጣም የምታታቸዋል። ስለዚህ በደንብ እንድትለያቸው በዛሬው ትምህርት ማለት ነው፣ ሸ ማለት እችናት በ ማለት ደግሞ እችናት ቨ ማለት ደግሞ እችናት። በ እና ቨ በጣም ይለያያሉ። ይሄኛው በ ነው የምንለው፣ ይሄኛው ግን ቨ ነው የምንለው ። እች ጋር ደግሞ በቅርጽ ደግሞ ከቨግ እንደተመሳሰልባችሁ በደንብ ይዟት ማለት ነው ተ ቱ ቲ ታ ቴ ት ቶ በጣም አሪፍ ቶ ት ቴ ታ ቲ ቱ እና ተ በጣም አሪፍ ቸ ቹ ቺ ቻ ቼ ቾ ቾ ቼ ቻ ቺ ቹ ቸ በጣም አሪፍ። የተ ቤተሰብ እና የቸ ደግሞ በደንብ ይት ተ ሲሆን ያው መሀል ላይ አንድ ሰረዝ ነው ያለው፣ ቸ ሲሆን ግን ሁለት ሰረዝ ነው ያለው። እሱን ደግሞ በደንብ አይታችሁ ማለት ነው። ሀ ሁ

ብ ሺ ሾ ቆ ቦ ቶ ቾ ሆ ሆ ቾ ቶ ቦ ቆ እና ሾ። አሁን ጨርሰናል። ያው ቃላት ምስረታ እንገባለን ማለት ነው። ቃላት ደግሞትንመሰረት ከዚህ እንጀምራለን። ሸ የመጀመሪያን የሸ ቤተሰብ የአራተኛዋን ደግሞ የመቤተሰብ ማ በአንድ ላይ ሻማ። የሸቤተሰብ ሁለተኛ ሹ ለቤተሰብ ስድስተኛ ል ሹል። ይሄ ደግሞ የቀ ቤተሰብ የመጀመሪያ ቀ እና የነ ቤተሰብ ስድስተኛ ነ በአንድ ላይ ቀን። ይሄ ደግሞ የቀ ቤተሰብ ሁለተኛ ቁ እና የረ ቤተሰብ አራተኛ ራ በአንድ ላይ ቁራ። ይሄ በ የበቤተሰብ የመጀመሪያ እና የገቤተሰብ ስድስተኛ ግ በግ። ይሄ ደግሞ ቡ ና ና የነቤተሰብ አራተኛ በአንድ ላይ ቡና። ይሄ ቪ የበቤተሰብ እና ሶስተኛ እና የለቤተሰብ አራተኛ ቪላ። ቫ የበቤተሰብ አራተኛ ር የረቤተሰብ ስድስተኛ ቫር ቫር ተ የተቤተሰብ የመጀመሪያ እና ራ ደግሞ የረቤተሰብ አራተኛ ተራ ቱ እና ታ እዚህ ጋር ተመሳሳይ ሁለቱን ቱታ በንድራ የቱታ ቸ የሸ ቤተሰብ የመጀመሪያ ና የረቤተሰብ ሁለተኛ ሩ ቸሩ ቺ ሁለቱን ፊደል ይችናት ቺ ቺ ቺ ቺ ወደ ወደዚህ ስንመጣ ሀ የሀ ቤተሰብ አራተኛ፣ ይህ የቤተሰብ ስድስተኛ፣ ሌ ለቤተሰብ አምስተኛ፣ ባንድ ላይ ሀይሌ እንለዋለን። ሀይሌ እዚጋ ደግሞ ያለችዋን እናንተ አስተካክላችሁ ደስ ከሀ ከሁ ከሂ ሀ ሄ ሄ ሆ ከነዚህ ውስጥ ደስ ባላችሁ አስተካክላችሁ ቃላት መስረታችሁ ኮሜንት ላይ ተጽፎልኛላችሁ ማለት ነው። የዛሬው ቪዲዮ የነበረን ቪዲዮ ይሄን ይመስል ነበር። እርግጠኛ ነኝ ቪዲዮ እንደወደዳችሁት ቪዲዮን ከወደዳችሁት ቪዲዮ ላይክ በማድረግ ሰብስክራይብ ቻናላችንን እያረጋችሁ፣ እንዲሁም ደግሞ ይሄን ቪዲዮ እንድትጠቀሙ ብላችሁ ለምታሰሙት ሰው ሼር እያረጋችሁ አብራችሁን ትቆያላችሁ ማለት ነው። በኦንላይን መማር ተፈልጉ ካላችሁ ደግሞ በማስቀምጣላችሁ ቁጥር ብትናገሩን፣ በተለያየ መንገድ ትምህርት ስለመንሳት በኦንላይን ሙሉ ለሙሉ መማር ትችላላችሁ የትም ሀገር ሆናችሁ ማለት ነው። የዛሬ የነበረን ቪዲዮ የምንስ ነበር። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ።